በኢትዮጵያ ኦርቶዶክስ ቤተክርስቲያን በቅድስት ሥላሴ መንፈሳዊ ኮሌጅ በነበርኩበት ጊዜ ያስተምሩን የነበሩ መምህር ናቸው እና እኚህ መምህር እንግዲህ ጥናታዊ ጽሑፍ አቅርበዋል። ይሄ በጣም ትልቁ ስራችን ነው። በጣም ትልቁ ስራችን ነው በጣም ማለት በሰፊው ልንናገረው ልንወያይበት የሚገባ ትልቁ ስራችን ነው። መጽሐፍትን የመበረዝ አልሞ አቅዶ የኢትዮጵያን ሃይማኖት የመተንኮስ ስራ በታሪክ በጣም በብዙ መንገድ ተሰርቷል እና ለዚህ ደግሞ ተጠያቂ ያደረጉት ነገር ማን ነው ከተባለ ሚስዮናውያን፣ ካቶሊኮች ከመጡ ከጀዙዊት ሚሽነሪስ በኋላ፣ ግን በተደራጀ ሁኔታ የኢትዮጵያን ሃይማኖት የመበረዝና የማጥፋት ስራ ተሰርቷል። ካቶሊካውያን እንደዚህ ካደረጉ የሁሉ ዘመን የኢትዮጵያ ኦርቶዶክስ ቤተክርስቲያን መንሰራ ነበር። የቤተክርስቲያንን አሰራሯን የስዕል አሳሳሏን አሁን ትተነዋል። ስዕል ማን ሲል ጉዳያችንም አይደለም። የማረምን ስራ በቋሚነት መያዛለን። አንተ ኦርቶዶክሳዊ ምን ይሰማሃል? በዓላቶችን በተመለከተ ተበርዞ ባህል እየተባልክ ነው። የትኛው ባህል እንደሆነ ግን አልተነገረም። ስለዚህ ምን ልታደርግ ነው? ሁለተኛ፣ ከመጽሐፍት በመቀጠል ስዕሎቻችን፣ ንዋየ ቅድሳት በዓላት ይህን ስል የተሳሳተ ከሆነ ልክ ያልሆነ ስል ከሆነ፣ ስንቱ ምእመን ነው ለዚህ ስል የሚሰግደው፣ ወደዚህ ስል የሚጸልየው፣ ይህን ስል የሚስመው፣ ሀገር ይቁጠረው። አያሳዝንም? ኦርቶዶክሳዊ ወንድሜ፣ ኦርቶዶክሳዊ እህቴ፣ ይህን ስሰሙ ምን ይሰማችሁ? በስባብ ወልድ መንፈስ ቅዱስ አህዶ አምላክ አሜን። ከእግዚአብሔር ካባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ ዛሬ እንኳን እንደሳለን በሚል ነው ምጀምረው። ምክንያቱም ዝክረ ንቅያ እየተካሄደ ይገኛል። በዛሬ ቀን የቀረበ ጥናታዊ ጽሁፍ ነበር። በዚህ ጥናታዊ ጽሁፍ እንግዲህ መስማት እንደቻል ነው ቤተክርስቲያኒቷ ውስጥ በጣም ብዙ በስዋጽ የገቡ የተሳሳቱ ትምህርቶች እንዳሉ ትምህርቶች ብቻ ሳይሆን ስዕላቶችም እንዳሉ፣ ስዕላቶችም ብቻ ሳይሆን ሕንፃ ቤተ ክርስቲያኖችም እንዳሉ በይፋ ተነግሯል። እነዚህን ሀሳቦች እንግዲህ አንድ በአንድ ለመዳሰስ ልሞክር። በመጀመሪያ እንግዲህ ይህን ጥናታዊ ጽሑፍ ያቀረቡት መምህር እኔን የሚያስተማሩ መምህር ናቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን በቅድስት ሥላሴ መንፈሳዊ ኮሌጅ በነበርኩበት ጊዜ ያስተምሩን የነበሩ መምህር ናቸው እና እኚህ መምህር እንግዲህ ጥናታዊ ጽሑፍ አቅርበዋል። የመጀመሪያውን እስቲ ሀሳባቸውን ሰምተን እንመለስ። በኢትዮጵያ ሃይማኖት በኢትዮጵያውያን ሃይማኖት በኢትዮጵያውያን መጻሕፍት በኢትዮጵያውያን እስካሁን ያለው ነው። ትንሽ ምሳሌ ለመስጠት ነው። ነዋያት ላይ የመጡ ብዙ ስርዋጾች አሉ። በዚህ ክፍል የማቀርበው አባቶቼ ሊቃውንት፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሊቃውንት በዚህ ክፍል ማቆም ምሳሌ ለመስጠት ነው እንጂ ይሄ በጣም ትልቁ ስራችን ነው። በጣም ትልቁ ስራችን ነው። በጣም ማለት በሰፊው ልንናገረው፣ ልንወያይበት የሚገባ ትልቁ ስራችን ነው። መጽሐፍትን የመበረዝ አልሞ አቅዶ የኢትዮጵያን ሃይማኖት የመተንኮስ ስራ በታሪክ በጣም በብዙ መንገድ ተሰርቷል። እንግዲህ ከመምህሩ አንደበት መስማት እንደቻልነው ምንድነው ያሉት በጣም ትልቁ ስራችን ነው ልንወያይበት የተገባ ትልቁ ስራችን ነው የትኛው ነው ትልቁ ስራችን የሚሉት መጽሐፍትን የመበረዝ አልሞ አቅዶ የኢትዮጵያን ሃይማኖት የመተንኮ ስራ በታሪክ ተሰርቷል አላሉ ተመልከቱ አሁን ትልቁ ስራችን ያሉት የትኛው ነው ከተባለ የተበረዙ መጽሐፎች አሉ እነዚህን መጽሐፍቶች ማረም ትልቁ ስራችንና ልንወያይበት የተገባ ነው አሉ እኛ የምንለው ነው ትልቅ ስራ ነው። ይሄ ስራ ትልቅ ስራ ነው። በጣም ብዙ አዋልድ መጽሐፍቶች አሉ። በጣም ብዙ ገድላቶች፣ ድርሳናቶች በቁጥር የማይታወቁ ብዙ መጽሐፍቶች አሉ። ስለዚህ ቤተክርስቲያኒቷ እነዚህ መጽሐፍቶች ልታርም ያስፈልጋል። እና መምሩ እንዳሉ ትልቁ ስራችን ነው ብለዋል። እንግዲህ የትልቁ ስራችን ያሉትን ወደ ተግባር ወደ መሬት ደግሞ አውርዳችሁት አርማችሁ አስተካከላችሁ ልክ ያልሆኑትን ደግሞ አስወግዳችሁ እንደዚሁ ጥዳታዊ ጽሁፍ እንደምታቀርቡልን ተስፋ አደርጋለሁ። ግን አንድ ቅሬቴን ግን ላንሳ ከዚህ ጋር በተገናኘ እስከዛሬ የት ነበራችሁ የሚለው እስከዛሬ የት ነበራችሁ? እንግዲህ ይሄ ጉዳይ ቀላል ጉዳይ አይደለም። ይሄ ጉዳይ የነፍስ ጉዳይ ነው። ሰዎች በስተ ትምህርት ሲያዙ ሰዎች በስህተት ትምህርት ነፍሳቸው እየጠፋ የሁሉ ዘመናት ካለፈ በኋላ የተሳሳቱብን በስዋጽ የገቡ ብዙ መጽሐፍቶች አሉን ማለት ይሄ በጣም ያሳዝናል። መናገራችሁ ጥሩ ነው። አሁንም ቢሆን መናገራችሁ በጣም ጥሩ ነው። እሱን ስለዛ ማመስገን ፈልጋለሁ። ግን እስከዛሬ የተነበራችሁ ቤተ ክርስቲያኒቷ ምን ስሰራ ነበር የሚለውን ጥያቄ ማንሳት ያስፈልጋል። እና ለዚህ ደግሞ ተጠያቂ ያደረጉት ነገር ማን ነው ከተባለ የካቶሊክ ቤተክርስቲያን ነው እስቲ ሰምተናቸው እንመለስ። ሚስዮናውያን ካቶሊኮች ከመጡ ከጀዙዊት ሚሽነሪስ በኋላ ግን በተደራጀ ሁኔታ የኢትዮጵያን ሃይማኖት የመበረዝና የማጥፋት ስራ ተሰርቷል። እንግዲህ መምህሩ እንደተናገሩት የካቶሊክ ሚስዮናውያን ከመጡ በኋላ በተደራጀ ሁኔታ ተመልከቱ፣ በተደራጀ ሁኔታ የኢትዮጵያን ሃይማኖት የመበረዝ እና የማጥፋት ስራ ተሰርቷል አሉ። ይህን ስራ የሰሩትን ማናቸው? የካቶሊካውያን ሚስዮናውያን በማለት ተናግሯል። ለዚህ እንግዲህ የካቶሊክ ቤተክርስቲያን የምሰጠውን መልስ ለእሷ እተው አለው። እኔ የካቶሊክን ወክዬ ማውራት ስለማልችል ግን የካቶሊክ ቤተክርስቲያን እነሱ እንዳሉት እነሱ እንዳሉት አቅዳ አልማ እንደም በጣም ብዙ ፖይንቶች ናቸው የተቀመጡት። ለምሳሌ መጽሀፍቶችን ሆን ብሎ ለመበረዝ መጀመሪያ የግዝ ቋንቋ ተማሩ አሉ። የግዝ ቋንቋን ከተማሩ በኋላ እነዚህ ካቶሊካዊያን ከዛ በግዝ ቋንቋ የተጻፉትን መጽሀፍቶቻችንን በረዙብን አሉ። ከዛ በኋላ ደግሞ ያልበቃ ሲላቸው ደግሞ ኤርትራ ሀገር ማተሚያ ቤት ከፈቱና ላዛሪስት የተሰኘ ላዛሪስት ሚስዮናውያን ይህ ማተሚያ ቤት ከፈቱና በዚህ ማተሚያ ቤት ደግሞ የኛን እምነት የማይወክሉ መጻሕፍቶችን ማሳተም ጀመሩ አሉ። እሺ ካቶሊካውያን እንደዚህ አድርጎ ሊሆን ይችላል። እሱን እንግዲህ እናንተ እንደላላችሁት ካቶሊካውያን እንደዚህ ካደረጉ የሁሉ ዓመት የሁሉ ዘመን የኢትዮጵያ ኦርቶዶክስ ቤተክርስቲያን መንስሰራ ነበር እንዴ? እረኞች ጳጳሳቶች፣ ለዚህ ጊዜ አይደል? እንደ እግዚአብሔር የሾማችሁ መንጋው እንድትጠብቁ፣ ህዝቡ እንድትጠብቁ፣ ከሐሰት ትምህርት እንድትጠብቁ ከሆነ እግዚአብሔር ሾማችሁ። ታዲያ የሁሉ ዘመናት ካቶሊካውያን እንደዚህ ካደረጉ እናንተ ማረም እንዴት አቃታችሁ? ማስተካከል እንዴት አቃታችሁ የሚል ጥያቄ ይነሳል። ለዚህ ደግሞ ጥያቄ ምላሽ የተወሰነ ለመናገር ሞክሯል መምሩ ምንድነው ያሉት ከተባለ እስቲ ሰምተናቸው እንምጣ። ይሁን እንጂ ሊቃውንት ውድ ህይወታቸውን ሰጥተው ፊት ለፊት ተጋፍጠው ፋሲል ይንገስ ተዋህዶ ይመለስ ብለው ካቶሊክን ሽረው ተዋህዶን አንግሰው በ1625 በጎንደር ከተማ ቁጭ ብለው ምን አደረጉ? ይሄን ሁሉ ወደኋላ ያለውን አይተው፣ አይ በቃ አሁን ከነ ምክንያቱ አውቀነዋል። እነሱን ካባረሩ እነሱን ካስወገዱ በኋላ ቁጭ ብለው መጻሕፍት እንደገና ማረም ችለዋል። 16 ዓመት ከ1625 ጀምሮ ለ16 ዓመት ያህል በታወቁት እንግዲህ ከዚያ በላይም ቀጥሏል። በጎንደር ከተማ ቁጭ ብለው መጽሐፍትን አቃንተዋል። ስርዋጾችን ነቅለው አውጥተዋል። ስርዋጾችን አውጥተዋል፣ ነቅመዋል። በጣም ብዙ አልፎ አልፎ አሉ። አሁን ትርጓሜ ላይ እንደ ማቴዎስ ይሄ አቡነ ዘበ ሰማያት የሚተረጉሙበት ላይ የመካነ ንስሐ አቡነ ዘበ ሰማያትን ያልደገመ ሰው መካነ ንስሐ በር ላይ ቆሞ አቡነ ዘበ ሰማያት ደግሞ ሳይጨርስ ገነት አይገባም። እንዲህ የሚሉ ነገሮች ገና ያልወጡት ናቸው፣ ያልወጡት ናቸው የቀሩት አንድ አንድ አይጠፋም፣ ለምልክት ነው። መካነ ንስሐ የሚባል ኦርቶዶክስ ትምህርት ውስጥ የለም። ፐርጋቶሪ ማለት ነው። ከዛ በኋላ የተነሱ ሊቃውንት ስር ዋጾችን ነቅለው አውጥተዋል፣ መጽሐፍትን አቃንተዋል። አልፎ አልፎ አሁንም አሉ። ተመልከቱ፣ ምን አሉ አሁን መመሩ? የተበረዙ መጽሐፍቶችን እንግዲህ ከሚስዮናውያን በኋላ የኢትዮጵያ ሊቃውንቶች ምን አደረጉ? አንዳንዶችን አስተካከሉ፣ አንዳንድ መጽሐፍትን አቅንተዋል፣ ግን አሉ አሁንም አልፎ አልፎ አሉ። እነዚህ አይነት ስህተት ትምህርቶች ለምሳሌ አሉ። የማቴዎስ ወንጌል ትርጓሜ ላይ አሉ። የማቴዎስ ወንጌል ትርጓሜ ላይ መካነንሳ የሚል ትምህርት አለ። ይህ ትምህርት ደግሞ እኛን አያወክልም። ፑርጋቶሪ ማለት ነው፣ የካቶሊካውያን ትምህርት ነው፣ ግን አሁንም አለ በማለት ተናገሩ። እንደ ምልክት መቼም አይጠፋም አሉ። እስቲ ንስማቸው በጎንደር ከተማ ቁጭ ብለው መጽሐፍትን አቃንተዋል፣ ስርዋጾችን ነቅለው አውጥተዋል። ሰራዋጦችን አውጥተዋል ለቅመዋል። በጣም ብዙ አልፎ አልፎ አሉ። አሁን ትርጓሜ ላይ እንደ ማቴዎስ ይሄ አቡነ ዘበ ሰማያት የሚተረጉሙበት ላይ የመካነ ንስሐ አቡነ ዘበ ሰማያትን ያልደገመ ሰው መካነ ንስሐ በር ላይ ቆሞ አቡነ ዘበ ሰማያት ደግሞ ሳይጨርስ ገነት አይገባም። እንዴ እንዴ! የሚሉ ነገሮች ገና ያልወጡት ናቸው። ያልወጡት ናቸው የቀሩት። ማለት አንድ አንድ አይጠፋም። እችን ለምልክት እንደዚህ፣ አይነት መካነ ንስሐ የሚባል ኦርቶዶክስ ትምህርት ውስጥ የለም። ፐርጋቶሪ ማለት ነው። አዎ እንግዲህ እሳቸው የተናገሩት እዚህ መጽሐፍ ላይ ማለት ነው። ይህ መጽሐፍ የወንጌል ቅዱስ ይሰኛል አንድምታ ነው። የአራቱ መጽሐፍት አንድምታ ማለት የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ወንጌል አንድምታ ነው። ቤተ ክርስቲያኒቷ ይህን መጽሐፍ የምታብራራበት፣ ወንጌላትን የምታብራራበት አንድምታዋ ነው። እንግዲህ ትልቅ መጽሐፍ ነው። በቤተክርስቲያኒቷ ላይ ትልቅ ስፍራ የተሰጠው መጽሐፍ ነው። አሁን ላይ መጡና መምሮ ምን አሉ የተበረዙ ሀሳቦች አሉበት አሉ። ይህን ሀሳብ ደግሞ እኔ ከዚህ በፊት ያው በአዲሱ መጽሐፌ ላይ አስፍሬዋለሁ። እንግዲህ አስቀድሜ ጥቆማ ሰጥቻለሁ፣ ይህ ነገር እንዲታረም፣ የቤተክርስቲያኒቷ ትምህርት እንዳልሆነ፣ ግን በቤተክርስቲያኒቷ ጉያ ውስጥ እንዳለ ለማስቀመጥ ሞክሬአለሁ። ገጽ 131 ላይ ምን ብዬ አስቀምጬ ነበር መሰላችሁ? ፑርጋቶሪ የሚል ርዕስ ነበረው እና መካነንሳ ወይም ፑርጋቶሪ የሚለው ቃል ፑትጋሬ ከሚለው የላቲን ቃል የመጣ ሲሆን ትርጉሙ ማጽዳት፣ ማንጻት ማለት ነው። ሞት የማይገባውን ኃጢአት አድርጎ አንድ ካቶሊካዊ ወይም አንድ ኦርቶዶክሳዊ ቢሞት ፑርጋቶሪ በመግባት በመንጽኤ እሳት ማለትም ፑርጋቶሪ ፋየር ማለት አንድ ሰው ከሞተ በኋላ ነፍሱ ፑርጋቶሪ የምትባል ይገባል። ወደ ፑርጋቶሪ ይገባል። ፑርጋቶሪ ማለት ማንጻት ማለት ነው። እሳት ነው። ያን ነፍስ ምን ያደርገዋል? ያነጻዋል ተብሎ ይታመናል። ከዛ ካነጻው በኋላ ተመልሶ ወዴት ይገባል? ወደ ገነት ይገባል የሚል ትምህርት አላት ካቶሊክ፣ ፑርጋቶሪ ፋየር የሚባል እና ይሄ ፑርጋቶሪ ትምህርት የካቶሊክ ነው። ኦርቶዶክሳውያን ለምን አካተትከው ቢባል በኦርቶዶክስ ቤተክርስቲያን ትርጓሜ ወይም አንድምታ፣ በዚህ መጽሐፍ ማለት ነው። አሁን መምሩ ያሉት መሰረት፣ ማቴዎስ ወንጌል ምዕራፍ 12 ተመልከቱ። እሳቸው ምዕራፉንም ቁጥሩንም አልተናገሩም፤ እኔ ልንገራችሁ። የማቴዎስ ወንጌል ምዕራፍ 12 ቁጥር 32 ላይ ያለውን በቀጣዩ ምንባብ ሲያብራሩ መካነንሳን አሳይተዋል፣ አሳይቷል ብዬ አስቀምጫለሁ። እንደዚህ ይላል ሐሳቡ፣ በሰው ልጅ ላይ ቃል የሚናገር ሁሉ ይሰራይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው አይሰራይለትም። በዚህ ዓለም ሆኖ በሚመጣው ዓለም ሆኖ አይሰራይለትም። በወዲስ በወዲያማ ምን ንስሐ አለ? ሰው ከሞተው በኋላ ንስሐ የለም ቢሉ ኃጢአቱን ለቄስ ነግሮት ቀኖና ተቀብሎ ጀምሮት ቢሞት ሳይጀምሮት ቢሞት መካነ ንሳ አለ ከዚያ ድርሶ ይወጣልና እንዲል በማለት እዚህ መጽሐፍ ላይ አንድምታው ላይ መካነ ንሳ እንዳለ ወይም ፑርጋቶሪ እንዳለ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ እንደ ጻፈች በማስረጃ አድርጌ ያስቀምጫለሁ። በጣም በሚገርማችሁ ሁኔታ ይህን መጽሐፍ ማን ነው ያሳተመው ከተባለ ግለሰብ አይደለም ያሳተመው ግለሰብ አይደለም። ይህን መጽሐፍ ይህን በእጅ ያለውን መጽሐፍ ማን ያሳተመው ከተባለ ካቶሊካውያንም አይደሉም ፕሮቴስታንቶችም ታዱሳውያንም አይደሉም። ማነው ያሳተመው ከተባለ እስክሪኑ ላይ እንደምታዩት በትንሣኤ ማተሚያ ቤት ነው የሚለው። በትንሣኤ ማተሚያ ቤት የታተመ መጽሐፍ ነው። በትንሣኤ ማተሚያ ቤት የትንሣኤ ማተሚያ ቤት ማለት የማን ማተሚያ ቤት ነው ከተባለ የኢትዮጵያ ኦርቶዶክስ ተዋህዶ ኦፊሻል ማተሚያ ቤቷ ነው። እንግዲህ የራሷ ማተሚያ ቤት ነው። በዚህ ማተሚያ ቤት የሚወጡ መጽሐፎች ወይም ጽሑፎች በቲዮሪ ደረጃ በሊቃውንት ጉባኤ ታይቶ ታርሞ የሚወጡ መጽሐፍቶች ናቸው። ታዲያ የሊቃውንት ጉባኤ አይቶት አርሞት በትንሣኤ ዘጉባኤ ማተሚያ ቤት ከወጣ ይህ መጽሐፍ አሁን መምሩ በዚህ ጉባኤ ላይ ተገኝቶ ስህተት አለበት ማለት እንዴት ቻሉ? ወይንስ በሊቃውንቱ መካከል አለመግባባት አለ አለመስማማት አለ ወይ? ወይንስ በሊቃውንቱ መካከል ፑርጋቶር የሚለውን ሀሳብ የሚስማሙ ሊቃውንቶች አሉ ወይ የሚለው ጥያቄ ያስነሳል። ምክንያቱም ይህን መጽሐፍ አርመን አውጥተነዋል ያሉት እነማን ናቸው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች ናቸው። እንደዚህ ይላል፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ማቴዎስና ማርቆስ፣ ሉቃስና ዮሐንስ ያስተማሩት ከቀድሞ አባቶቻችን ጀምሮ ቃል በቃል ሲናገር የመጣው ንባብና ትርጓሚው የኢትዮጵያ ሊቃውንት እንደ ጻፉትና እንደተረጎሙት ይላል። ይማ ሊቃውንት የኢትዮጵያ እንጂ የካቶሊካውያን አይልም። መምሩ ግን ምን አሉን? ስህተት አለበት። እዚህ መጽሐፍ ላይ ፑርጋቶሪ የሚለው የካቶሊክ ነው እንጂ የእኛን ሀሳብ አይወክልም አሉ። ይኸው ሊቃውንቶቹ ግን ከዚህ በፊት የታተመው መካነንሳ እንስሳ ተብሏል። እንግዲህም ተስማምታችሁ አእህ ጥናታዊ ጽሑፍ ነው የቀረበው። እንግዲህ ጥናታዊ ጽሑፍ ሰምተው ሊቃውንቶቹ ምን እንደሚመልሱ ደግሞ በጋራ የምናየው ጉዳይ ይሆናል። ግን ቢያንስ ፑርጋቶሪ ስተት ትምህርት መሆኑን መካና እንሳ የሚባለው የስተት ትምህርት መሆኑን መናገራችሁ ጥሩ ነው፣ ጥሩ መሻሻል ነው ብዬ አስባለሁ። ሌላው ከመጽሐፍት ጋራ በተገናኘ ወይም ደግሞ ከመጽሐፍት ባለፈ ካቶሊካዊያን ምን አይነት ስህተት ወይም ደግሞ የስህተት ትምህርትን በኦርቶዶክስ ቤተክርስቲያን አስገብተዋል ብለን ምንጠይቅ መምህሩ እንደዚህ ይላሉ፣ ሰምተን እንመለስ። ግዕዝ አጠኑ። ከዚያ በኋላ ቀጣዩ ስራ ምንድን ነው? በግዕዝ የተጻፉ መጽሐፍትን እያነበቡ እንዴት አድርገን። መጽሐፍቱ ናቸው አይምሯቸውን የሰሩት። መጽሐፍቱን ብንበርዝ፣ አይምሮን እንበርዛለን። መጽሐፍቱ ላይ የሆነ ነገር ብናደርግ፣ እነሱን መቆጣጠር እንችላለን። ያለ ማቋረጥ ከ1603 ጀምረው እስካሁን ድረስ የእኛን መጽሐፍ ያጠናሉ። እስካሁን የግዕዝ መጽሐፍ ይጠናሉ። በዚህ ሰው አማካኝነት የሮም ሚስዮናውያን የኢትዮጵያን ሃይማኖት፣ ስርዓት፣ ታሪክ፣ ትውፊት፣ ቋንቋ፣ ባህል በሙሉ ለመለወጥ ቢቻል በሙሉ ለመለወጥ ቢቻል አድርገውታል። ልክ የምታውቁት ስለሆነ ነው ብዙም አልደጋግመው። ለመበረዝ ለማርከስ ስዕል ተሸክሞ መጥተዋል። ቅርጻ ቅርጽ ይዘው መጥተዋል። ከሮም የስዕል ትውፊትን ለመበረዝ ስዕል ይዘው መጥተዋል። ተመልክቷት ይቻላል። ያስመስላችሁ የእኛው አይረባም፣ እንደዚህ ያስመስላችሁ ጽሩ ለማለት መስቀል የክርስቶስ ስነ ስቅለት ቅርጽ ያለበት መስቀል ይዘው መጥተዋል። ያላደረጉት የቤተ ክርስቲያንን አሰራሯን የስዕል አሳሳሏን አሁን ያትተነዋል ተተናል ስል ማንስ ጉዳያችንም አይደለም። እሺ መምሩ እንደዚህ አሉ። ቅድም እንዳልኳችሁ ግዕዝ አጠኑ፣ ካጠኑ በኋላ ያው መጽሐፍትን መበረዝ ጀመሩ አሉና ለመበረዝ ተመልከቱ፣ አሁን ለመበረዝ ስዕል ቅርጻ ቅርጽ ይዘው ማናቸው? ይዘው የመጡት ቅርጻ ቅርጽ ሮማውያን ወይም ካቶሊካውያን ከሮም ይዞ መጥተዋል። የስዕል ትውፊትን ለመበረዝ ስዕል ይዞ መጥተዋል አሉ። የስዕል ትውፊትን ለመበረዝ ምን ማለት ነው? በሌላ አገላለጽ ኦርቶዶክሳውያን ስማኝ፣ ስዕላችን ተበርዘዋል እያሉ ነው። አሁን የያዝካቸው በየቤት የለጠፍካቸው በየጸሎት ቤት የለጠፍካቸው ስዕላቶች የተበረዙ ናቸው እየተባልክ ነው። የትኛው የትኛው ስዕል የሚለው ላይ እመጣበታለሁ። አንድ ስል ተጠቀሰ እና ምን አሉ? የስልቱ ፊትን ለመበረዝ ስዕል ይዞ መተዋል? ማ ካቶሊካውያን። ለምሳሌ የክርስቶስን ስነ ስቅለት ቅርጽ ያለበት መስቀል ይዘው መጥተዋል። አሁን እኛ ትተነዋል አሉ። ስዕል ማን ይሳል ጉዳያችን አይደለም አሉ። ይህ እውነት ነው። ጉዳያችሁ አይደለም እኛ ንጩ እንጂ ስለ እናንተ ጉዳይ እናንተማ ጉዳያችሁ አይደለም። ይኸው ባንደበታቸው የተናገሩት እስቲ እንስማቸው። የስዕል ትውፊትን ለመበረስ ስዕል ይዘው መጥተዋል። ተመልክቷት ይቻ ያስመስላችሁ ይኛው አይረባም፣ እንደዚህ ያስመስላችሁ ስሩ ለማለት መስቀል የክርስቶስ ስነ ስቅለት ቅርጽ ያለበት መስቀል ይዘው መጥተዋል። ያላደረጉት የቤተ ክርስቲያንን አሰራሯን የስዕል አሳሳሏን አሁን ያ ትተነዋል፣ ስዕል ማን ሲል ጉዳያችንም አይደለም። አዎ እኛማ ትተነዋል አሉ። እኛማ ጉዳያችን አይደለም አሉ። ታዲያ ጉዳያችሁ ካልሆነ ምንድን ነው ጉዳያችሁ? የተበረዙ ነገሮችን ማስተካከል የእናንተ ጉዳይ ካልሆነ ምንድን ነው ጉዳያችሁ? እዛ ቦታ ላይ የተቀመጣችሁት ለምንድን ነው እንዴ? እናንተ እኮ የሃይማኖት ተቋም ናችሁ። ማስተካከል ያለባችሁ ሃይማኖት ጉዳይ ላይ ነው። ግን የሁሉ ነገር ከተከናወነ በኋላ የተበረዘ ስዕል አለ በማለት ተናገሩ እና አንደኛው ምንድን ነው የክርስቶስ ስነስቅለት ቅርጽ ያለበት መስቀል አሉ። እንደሚታወቀው አሁን ይሄን ይሄን ሀሳብ በጣም ብዙ ሰው አያውቅም። ብዙ ኦርቶዶክሳዊ አያውቅም። ለምሳሌ እኔ እዚህ ጋር መስቀል አለኝ። ኦርቶዶክሳዊያን በኦርቶዶክሳዊ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚፈቀደው ምንድነው ከተባለ እንደዚህ አይነት መስቀል ነው። እንደዚህ አይነት መስቀል ማለት እዚህ ጋራ የክርስቶስ ስነ ስቅለት የሚያሳይ ቅርጽ የሌለበት ማለት ነው። ወይም እንደዚህ ስለገለበጠው ይሄኛው የምታዩት ይሄ ያላደን አካሉን የሚያሳይ ይሄኛው አይደረግም። በኢትዮጵያ ኦርቶዶክስ ቤተክርስቲያን ትውፊት መሰረት፣ እንደዚህ ይህን አካሉን የሚያሳይ ቅርጽ አይቀመጥም። መስቀል ላይ ልክ እንደዚህ ልሙጥ መሆን አለበት። ልሙጥ እዚህ ጋር እንደምታዩት ልሙጥ ነው አይደል? እዚህ ጋር ደግሞ አካሉ ይታያል፣ እጁ እግሩ ምናምን ይታያል። ይሄ ክልክል ነው። በኢትዮጵያ ኦርቶዶክስ ትውፊት መሰረት እንደዚህ አይደረግም። እንደዚህ ነው የሚደረገው። ይህንን ማን ነው እንደዚህ ያደረገው ከተባለ ካቶሊካዊያን ናቸዋል። አሁን ብናይ ብዙ ሰው እንደዚህ አይነት መስቀል ይጠቀማል ግን ወደ ኋላ ሄደን የኢትዮጵያ ቤተክርስቲያን ታሪክ ትውፊት ስናጠና ይሄኛውን ነገር አናገኝም። በጣም ብዙ አይነት ቅርጽ ነው ያለው። እንደሚታወቀው በኢትዮጵያ ኦርቶዶክስ ቤተክርስቲያን የመስቀል ቅርጽ ሀብታም ነች ቤተክርስቲያኒቷ። በጣም ብዙ አይነት ቅርጾች አሉ። የላሊበላ አፍሮ አይገባ ምናምን የሚባሉ በጣም ብዙ አይነት ቅርጽ ያላቸው መስቀሎች አሉ እና የትኛው መስቀል ላይ ይህን የክርስቶስን አካል የሚያሳይ ቦዲውን የሚያሳይ ቅርጽ አይደረግም አይደረግም። እሱን እናውቃለን። ብዙ ግን ኦርቶዶክሳውያን አያውቁም ይሄን። እና ምን አሉ? ይህን እንዳያስገቡብን። ማናቸው አሉ? ካቶሊካውያን አሉ። ኦኬ እሺ፣ ሌላስ ምን አሉ? መምህራን መምሩ፣ በተለይም የማረም ስራ በቋሚነት መስራት አለብን አሉ። የማረም ስራ ታድሶ ማለት በነገራችን ላይ ይሄ ነው። ታድሶ ማለት ወደ ቀድሞ ነገር እንመለስ እንታደስ ማለት ልክ ያልሆነ ነገር እያፈረስን ልክ የሆነውን ነገር እያጸናን እንጓዝ ማለት ነው። ስለዚህ መምህሩ ምንድን ያሉት የማረም ስራ በቋሚነት መስራት አለብን። በምን በምን ጉዳይ ላይ ነው የምታርሙት? እስቲ እንስማቸው። የእኛ ዘመን ከኛም በኋላ በሚመጣው ዘመን ተከታታይነት ያለው በቋሚነት በሊቃውንት በቋሚ ተቋም ይህን ትልቅ ተቋም ሊቃውንት ጉባኤን በሚገባ አጠናክረን አበጽ አባታችን እንዳያዙት በሚገባ አጠናክረን ተጨማሪ አባቶችን ጨምሮ ቋሚ ስራ የሚሆንበትን ይሄ ማረም ስራ ቋሚ ስራ የሚሆንበት መጀመሪያ የማረምን ስራ በቋሚነት መያዝ አለብን። ሁለተኛ ከመጻሕፍት በመቀጠል ስዕሎቻችን፣ ነዋየ ቅድሳት፣ በዓላት፣ በህንፃ ቤተ ክርስቲያን አሰራር እንደው ስንናገር ልንል እንችላለን። ግን አንድ ነገር ልንገራ ምዕራብ በር አለ አ ህንፃ ቤተ ክርስቲያን ምሳሌ ነው። ይበራለ ትውፊት ነው። በእኛ የምዕራብ በር አለ አራት ነገር ተነስተዋል። የመጀመሪያው መጽሐፍት እንደምንለው አዋልድ መጽሐፍቶች መታረም አለባቸው። ያው እነሱም እያሉ ነው እንደምታርሙት ተስፋ እናደርጋለን። ሁለተኛ ስዕላትን በተመለከተ ስዕላትን በተመለከተ ስዕላትን በተመለከተ የተበረዙ ስዕላቶች አሉ። ለምሳሌ ያሉ በካቶሊክ ቤተክርስቲያን ትውፊት መሰረት የኢየሱስ ስዕል ሲሳል ሁለት ጣቱ ይታያል። እስክሪኑ ላይ እንደምታዩት እንደዚህ አይነት ስዕል ማለት ነው። ሁለት ጣቱ ይታያል። ይሄ ምንድነው የሚያሳየው? ሁለት ጣቱ ከተባለ ሁለት ባህሪ የሚለውን ትምህርት ያሳያል። የካቶሊክ ቤተክርስቲያን የምታምነው ሁለት ባህሪ ስለሆነ፣ የኦርቶዶክስ ቤተክርስቲያን ጋር ስንመጣ አንድ ጣት ነው የሚያሳየው፣ አንድ ባህሪ የሚለውን ለመጠቆም ነው። ስለዚህ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ ስዕላቶችን ብናይ ብዙ ስዕል አለ ፣ እንደዚህ የሚል ሁለት ጣት ያለው፣ የማርያምንም ጨምሮ። የማርያም ስዕል እንደዚህ አይነት ሁለት ጣት የሚያሳይ ስዕል በጣም ብዙ አለ። ይህ ስዕል የተሳሳተ ከሆነ ልክ ያልሆነ ስዕል ከሆነ ስንቱ ምእመን ነው ለዚህ ስዕል የሚሰግደው? ወደዚህ ስል የሚጸልየው ይህን ስል የሚስመው አገሪ ቁጠረው። አያሳዝንም? ኦርቶዶክሳዊ ወንድሜ፣ ኦርቶዶክሳዊ እህቴ፣ ይህ ስሰሙ ምን ይሰማችኋል? እስቲ ጸሎት ቤታችሁን ግቡና እዩ። በነዚህ አይነት ስል አይደለውም ወይ ጸሎት ቤታችሁ የተሞላው የአብዛኞቻችሁ። ታዲያ አሁን ምን ልታረጉት ነው? እነዚህን ስል ለዘመናት ስሰግዱለት የነበረውን ስል ስትሳለሙት የነበረውን ስል አሁን ስህተት ነው፣ የካቶሊክ ስል ነው ስትባሉ አውጥታችሁ ልትጥሉት ነው። ልትቀዱት ነው። እጣፋንታው ምንድን ነው የሚሆነው? ከዚህ ሁሉ ወደ እውነተኛው ወንጌል መመለስ ነው የሚሻላችሁ። ስለዚህ ሁለት ጣት የሚያሳየው የካቶሊካውያን ስዕል ነው አሉ። አሁን አሁን ላይ ያው ማስተካከል ያኔ ስላልተቻለ ምን አደረጉት አሉ፣ ትርጉሙን ቀየሩት እና ሁለት ልደትም ለማለት ነው ብለው ያኔ የነበሩ ሊቃውንቶች እንደዚህ አይነት ትርጓሜ ሰጡት እንጂ ካቶሊካውያን የበረዙብን ነገር ነው አሉ። የመጀመሪያው መጽሐፍት ሁለተኛው ስዕላት፣ ሶስተኛው ቅዱሳት በዓላትን በተመለከተ ካቶሊካውያን የሰሩብን ሴራ አለ ነው ያሉት፣ ወይም በርዘውብናል ነው ያሉት። ምንድን ነው እነዚህ በዓላቶች ከተባለ አልተናገሩም? መምሩ ዝም ነው ያሉት። ግን አንተ ኦርቶዶክሳዊ ምን ይሰማሃል በዓላቶችን በተመለከተ ተበርዞ ባህል እየተባልክ ነው። የትኛው በዓል እንደሆነ ግን አልተነገረ። ስለዚህ ምን ልታደርግ ነው እ ሶስተኛው ይሄ ነው። ከዚህ ከበዓላት ጋራ በተገናኘ ንዋየ ቅዱሳታችንም ተበርዘዋል ብሏል የትኛው ንዋየ ቅዱሳት እንደሆነ አልተናገሩም ግን በደፈናው ተበርዟል አሉ በቃ እኛም እስከዛሬ የምንለው ይሄን ነው ሌላ ነገር እኮ አላልንም አራተኛ በህንፃ ቤተ ክርስቲያን አሰራር ደሞ አሉ ይህን ደግሞ ያው በቤተክርስቲያኗ የካህናት በር አለ የወንዶች በር የሴቶች በር የሚባል አለ ሌላ በር ተጨምሮብናል የምዕራብ በር የሚባል እሱን የጨመረብን ማን ነው አሉ ካቶሊካውያን ነው አሉ እና እስከዛሬ ድረስ የሁሉ ህንፃ ቤተክርስቲያን ሲሰራ የምዕራብ በር እየተባለ እየተሰራ ቤተክርስቲያኒቷ ምን እየሰራች ነው? ይህን ጥያቄ ደግሞ አለው። አሁንም የምዕራብ በር የሚባለው የካቶሊካውያን ከሆነ ቤተክርስቲያኒቷ እንዴ፣ ሊቃውንቶቿ፣ ጳጳሳቶቹ፣ መምህራኖቿ ምን እያደረጉ ነው? ወይንስ ተስማምቶ ነው ወይ የሚለውን እስኪ በመስተ መጨረሻ እንግዲህ የምትደርሱበትን ከውይይታችሁ በኋላ የደረሳችሁበት ነገር እንደምታሳውቁን ተስፋ እናደርጋለን። ግን አሁንም በድጋሚ እንኳን ደስ አለን ማለት ፈልጋለሁ። ቢያንስ በእነዚህ በአራት ጉዳዮች መጽሐፍትን በተመለከተ፣ ስዕላትን በተመለከተ፣ ቅዱሳት በዓላትን በተመለከተ፣ ንዋያተ ቅዱሳትን በተመለከተና ህንፃን ቤተክርስቲያን በተመለከተ ቤተክርስቲያዊቷ ተበርዞብኛል፣ ብዙ ችግሮች ገብቶብኛል እያለች ነው። ህንፃ ቤተክርስቲያን ነው አይመለከተንም፣ ችግር የለው ምዕራብ ቢኖ ቀኖና ነው ቀን ሆነው ነው። እሱ ብታስተካክል ያን ያህል በሰው ህይወት ደህንነት ላይ ለሚያመጣው ነገር የለም። ግን መጽሐፍት በተመለከተና ስዕላትን በተመለከተ፣ በዓላት በተመለከተ ግን ተበርዞብኛል ያለችው ነገር ምን ምን እንደተበረዘ በደንብ ስፔሲፊክ ተደርጎ ከዚህ በተጨማሪ እና እርምት እንደምሰጡበት በቅርብ ቀን ተስፋ እናደርጋለን ግን ለዘመናት በዚህ ጉዳይ ላይ ትትጮ የነበራችሁ አባቶች መምህራን፣ ግን እንኳን ደስ ባላችሁ፣ ድምጻችሁ እየተሰማ ነው። በቤተ ክርስቲያኒቷ ውስጥ አንድ ምልክት እያየን ነው። ስህተት እንዳለባቸው ብዙ ችግሮች እንዳሉባቸው እየተናገሩ ነው በዚህ በዝክረ ኒቂያ። ስለዚህ እኔም ከስር ከስር እንደዚህ እየተከታተልኩ መጽሐፍ ቅዱሳዊውን ማብራሪያ ታሪካዊውን ሂደት ለማሳየት እሞክራለሁ። የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ጸጋ ከሁላችን ጋር ይሁን።